በህይወትሽ በጣም ያዝናናሽ ቀን መቼ ነው? እስቲ ቀለል ያለ ጥያቄ እንደተያቅ። ቤተክርስቲያን። ሌላስ? ፊልም ምናምን የሚያዝናናሽ ነገር የለም? ሙዚቃ ምናምን ዘፈን፣ ክሊፕ፣ እስክስታ? መንፈሳዊ ነገር ብቻ። የጌታችንም ስቅለት አያለሁ። በኃይሉ ለሁለት ሲከፈልም አያለሁ። ስቅለት ማለት አልገባኝም። እግዚአብሔርን መጀመሪያ አሰቃዩት፣ መስቀል አሸከሙት፣ ከዛ በኋላ ገለፉ። ኧረ በእናትሽ አንቺ እንደ ታና ይሰቀላል፣ ይሰቀላል፣ ይሰቀላል። ንጉስም ጨቀጨው ቀንና በቃ ይሰቀላል። ሰማይና ምድርን የፈጠረ ንጉስ እንዴት በሰው ይሰቀላል? በሶስተኛው ቀን እኮ ተነስቷል። ይሳይ በከብት በዕለት መወለድ አደንቃችሁ የእኔን አይታችሁ ደንቃችሁ የእሷን ትንሽ ስታዩ ደንቃችሁ ከአይምሮ በላይ ነው ቆይ አንቺስ ታድጊ ግን ምን መሆን ነው የምትፈልጊው ዶክተር ና መምህር መምህር ያልኩህ ሀ ሁ ሳይሆን የቤተክርስቲያን መምህር ማለት ነው ሰብሰብ የወደቁትን እናት አባት የሌላቸውን ሰብስቤ ሰብስብ አክማቸዋለሁ። ሰል ዛሬ ባርክ መምህር ብትሆኚ ምንድን ነው ታዲያ የምታስተምሪው? የቤተ ክርስቲያን መምህር ነው። አሁን አንድ

ባልና ሚስት ላስና አካል ናቸው። ባል ላስ ነው። ሚስት ደግሞ ምንድናት? አካና ክርስቶስ የቤተክርስቲያን ምንድነው? ላስ ነው። አሁን ለአካላቱ የሚጣመማን ነው እላስነው ነው። አሁን ያልግብኝና እጀን ጥፍል መጥምጥ ቢይዘኝ እንቅልፍ አታል፣ እንቅልፍ ሳጣ ምን ያመኛል? ላሴን ያመኛል፣ አይደል? ባል ማለት የኢየሱስን ህማ የሚሸከም አላችሁን? አለን? አላችሁን?

ከእናትሽ በላይ እህትሽን ነው የምትወጂው። ሰው በዚያ አምሳል ሰው ሶ የተፈጠረ ሶን ሰው ስለሆነ ሰው አይጠላ። ማን ጠላ? እኔ አሁን ጠላው። በመብረቅ ልታስመጪኝ ነው ዛሬ። መብለቁ እኮ ጀል ነው። አጣ አራሰር ይችላል ልብላበት። አሁን ግን እንዴ ነው አሁን። ቲክቶክ ላይ ታዋቂ ነሽ? ዬስ አ ዬስ። መንገድ ላይ ሲያዩሽ ሰዎች ምን ይሉሻል? ትንሽ ምናምን መልኬ የሚያምር ከሆነ እንዴ እንዴት አያምርም እንዴ። ትናንትና ኩኩብድ ብዬሽ ነው እንዴ ወደ በስበስ ያልሽ ቀንስ ለጥኑ እሺ። በኋላ እኔ ግን ማለት ነው የእናንተ ግን የገባኝ ነገር ምን እንደሆነ የሚገላችሁ እዛ ጋር ማለት ነው እንትን ዩቲውብ ዩቲውብ አለበት አይደል? በዩቲውብ አግኝነው ማለት ነው እዛ ጋር የምታየው አሁን ወጌሻ የሚለው

አንተ ለምንድን ነው ፍጥረት የምታስታል? እኔ ስገዱልኝ አላልኩም። እላሳቸው ናቸው እኔ ማክሰኞ ዕለት የተፈጠረ ቆንጨት ነው። ሞቀው ነገር የለኝም። ስገዱልኝ አላልኩም ብሎ እንጨቱን አስመስክሎ አንተ የሚያደርግብም ሰይጣን ማለት ተከፍታቷ አጣች ብሎ ከመሌት አሰጥሞ ሃይማኖትን ገለጠ። ያ ምን ተባለ? የቅዱስ ጆርጅስ እረዳት ሆነ ማለት ነው። ታዲያ አሰበ አይቶ ነው አንደኛ

ዛዝ መጠበቅ ነበረ እንደዚህ ብዬሽ ነበር። ተነስ ቁጭ። አሁን አድጓል ቁጭ። ስብከቱም ጸሎቱም ሲደለቅ በቃ ቁሞ ብቻ ነበር። ከደከመህ ደግሞ ተኛ አላለህም። ተቀምጣ ደግሞ ጸልይ።